አሰላሙ አሌኩም ወራህመቱላሂ ወበረካቱ ውድ የዚብት ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሽር፣ ሰብስክራይብ እያረጋችሁ ቤተሰብ ሆነው እንግዲህ የትላንትና ቪዲዮ እንዴት አያችሁት ማለት ነው። በጣም የሚገርምና የሚያሳዝን ቪዲዮ ነበረ። በዚህ ልክ እኔ ያልጠበኩም ነበር። ሞር ሩታ ላይ በጣም ነው ያስደመመችኝ ማለት ነው። እኔ የጠበኩት እንደው ስትገባ ሌላ ጭቅጭቅ፣ ሌላ ብጥብጥ ሊፈጠር ነበረ ብዬ የጠበኳት። እሷ ግን እንዴት ነሽና! ሴት ልጅ ስትቆርጥ እንዲህ ነው እኮ እውነት፣ ቁርጥ አድርጋ መልስ እንኳን አልሰጠችም፣ እቃዋን ይዛ ወጥታለች ማለት ነው። እንግዲህ በዚሁ አጋጣሚ እኔ አብርሽን ምን እንደምለው አላቅም፣ ይሄ መጃጃል ይሆን እውነተኛ ነገር ይሆን አላቅም። ድራማም ቢሆን ግን በዚህ ልክ በጣም ያስጠላል፣ በጣም ይደብራል። ምክንያቱም ወንድነቱን ማሳየት ነው ያለበት፣ እንጂ እንደዚህ ሰፍሳፋ ሆኖ ስፍስፍስ ብሎ ሴት ልጅ እያቀፈችው ሴት ልጅ ጡቱ ውስጥ እየቀጠጠችው እስከ መቼ እንደሚኖር አላውቅም። ሄርሚላ፣ በዚሁ አጋጣሚ ማለት ነው ሰውን መፍራት ሳይሆን ያለብሽ ፈጣሪሽን ፍሪ። ለምን እንደሆነ ታውቂያለሽ። ሩታ ስትመጣ እንግዲህ ከአብርሽ ስትላላጥ፣ አብርሽን ስስም፣ አብርሽን ስታቅፍ አብርሽን ስታሻው ነበረች። ጀስት ሩታ ስትመጣ ግን ሶፋውን ለቃ ፈቀቅ። ይሄ ለሰው አይደለም እኮ፣ ለራስሽ ለህሊናሽ፣ ለፈጣሪ ስትይ ነው መኖር ያለብሽ እንጂ ለሩታ ስትይ አይደለም። ሩታ አይዶንት በቃ ሄዳለች እኮ ከህይወት ወጣለች አይደል? አሁን አንቺ እንደፈለግሽ ይሄንን ነበረ የምትፈልጊው ማለት ነው። አንቺ አብርሽን እንዴት አድርገሽ ለራስሽ ለማድረግ ጥረት ነበረ የምታደርጊው። ተሳካልሽ እኮ በዚህ ልጅ ነሽ። በዚህ አጋጣሚ ማለት ነውና ለትንሽ ቀን ነው አብርሽን ቢሆን ለትንሽ ቀን ነው። ምክንያቱም ነገ ከአብርሽ ጋር ህይወት ትቀጥላለች ብዬ ምንም አላስብም። ነገር ግን እኔ የአብርሽ ነገር እያሳሰበኝ ነው እውነት የኔ የሚገርመኝ የበፊቱ አብርሽ የት ሂዶ ነው? ቤተሰብ እናንተ ብቻ ነው ወይ? ስኔ ግራ ነኝ። ምክንያቱም በፊት አብርሽ ቡታጀራ እያለ ማይበገር እጅ ማይሰጥ በቃ መልካም ሰው አነጋገሩ፣ ምኑ ምኑን፣ ለሚስቱ ያለው ክብር፣ ለራሱ ያለው ክብር ሎዴንሶች ራሱ አገባቡ ራሱ ሰላምታው ሲል ወይ የዛኔ አብርሽ ነው የናፈቀኝ። እውነት እንዴት እንደነበር አሁን፣ በሴት ልጅ ላይ ማንም ሴት እየመጣች እየላሰችው እያሳሳመችው ይህ ብር እኮ ጠፊ ነው ነገ ይጠፋል እኮ እውነት በመሳሳም በተለያየም ነገር ሌላ በሽታ ይመጣል ይሄ ሁሉ የተሰበሰበበት እንኳን ለበሽታ ይበቃም ማለት ነው አብርሽ ግን እኔ እንጃ አላቅም መቼ ወደ ራሱ እንደሚመለስ ለራሱ እንዴት እንደሚያስብ እቺ ዝሙተኛ ሴት ማለት ነው የሆነ ነገር አድርገዋለች እውነት በጤናው አይደለም እኔ ይሄ አብርሽ የፈለገ ነገር ቢያጠፋ ሩታን የፈለገ ነገር ቢበድላት ትክክለኛ አብርሽ አይደለም፣ እቺ ያስመሰለች የሆነ ነገር ካላረገችው በስተቀር። እስቲ እናንተ የአብርሽን ሁኔታ እዩት፤ ከእሷ ጋር ሲሆን ፈገግ ይላል፣ ይስቃል፣ የሌለው ነገር ነው የሚመጣለት። ሩታ ስትመጣ ግን በሽታው ይመጣል፣ ይደብረዋል፣ ፊቱ ይጦቅራል፣ የሆነ ነገር ይሆናል። ለምንድን ነው ግን? ምን አርጋው ነው? እኔ እቺ ሴትያ የተረገመ ሴትያ አላውቅም። እኔ ለአብርሽ ጤንነት ነው የሚያሳስበኝ፣ ማለት ነው። እሷ እንደፈለገች መሆን ትችላለች፣ ምክንያቱም ዘልዛላ ሴት ስለሆነች። አንድ ሰው ዘልዛላ ሴት ባይሆን የወንድ ቤት ማንም ባለትዳር ወንድ፣ ስንት አራት ወንድ ባለበት ቤት አታድርም። አድራለች፣ እርግጠኛ ነኝ። እውነት ነው ምላችሁ። እና እሷ በዛ ሌሊት ምን ልሰራ መጣች? በዛን ጊዜ ቁርስ ልሰራ መጣ። እውነት አንድ ሰው እኮ ለታመመሰብ ቁርስ ካመጣ ቁርስ አብልቶ ምሳ ብልቶ በቃ ደናሁን ብሎ ነው የሚሄደው፣ እንጂ ከእሱ ጋር እየተሻሸ እሱ ጋር እንዴ መቼ ነው እናንተ፣ ልቡ የተጎዳ ሰው በአጃ የሚጠገነው ማለት ነው? እኔ ማውቀው አጃ የሚጠጣ የወለደች ሴት። አሁን በነገራችን ላይ አብርሽ ነው እንደ የወለደው ሩታ ሳቶት ማለት ነው። እኔ አላቅም፣ የዚህ ነገር ማለት ነው። እናንተ ፍቱት፣ ነገሩ ለእናንተ ልተውላችሁ ማለት ነው። እና ሄርሚላ ተብዬዋ ማለት ነው ሩታን ምንም አላለችህ? ምን ልትለው ፈልገች ነበር? እስቲ ንገረኝ ማለት ነው። ምንም አላለችህም፣ አትዘን። ኖርማል ነዋ ኖርማል ነው በአንቺ ቤት። ባለትዳር የለፉበት፣ የደከሙበት፣ ስንት የተረገሙበት፣ የተሰደቡበት ትዳራቸው ሲበተን ኖርማል ነው። ምንም ችግር የለውም። ምክንያቱም ላቺ እንደሚመችሽ ነው ማለት ነው፣ አንቺ እሱን እንድትልጪ እሱን እንድሰሚ በዚሁ አጋጣሚ እውነቴ ነው ምላችሁ። አብረሽ እንደኛ አበሻ አይደለም የሆነ ነ ቆዳ ነው ያለው ማለት ነው፣ እሷ በምትልጠው እሷ በምታሸው እሷ በምታቅፈው አክል እውነቴ ነው ምላችሁ ፈረንጂ ነበረ የሚመስለው። ነገር ግን እኔ እንጃ አላውቅም፣ ምን አይነት ከረር እንዳለው ለአብረሽ። ግራ እየገባኝ ነው ማለት ነው። እና ለአንቺ ተመች ሶሻል ያን ነገር ማለት ነው። ከዚህ በላይ ምን ልታገኝ ፈለግሽ? ወይስ ሩታ ከአንቺ ጋር ጦርነት እንድትፈጥር ነበረ? ሩታ እኮ ቆራጭ ናት፣ ቆርጣለች ማለት ነው። ህይወት ይቀጥላል። አንቺን ነገ ከአብርሽ ጋር እንደማትቀጥይ እርግጠኛ ነኝ ማለት ነው። እንግዲህ አብርሽ ይህን ሁሉ ትዳሩ የለፋበት ዋጋ የከፈለበት ስንት ነገር የተባለ፣ በዚህ ትዳር ያልተባለ ነገር የለም። ሁለታቸውን ዋጋ ከፍለውበታል። አብርሽና ሩታ ለከፈለው ትዳር ምንም መስሉ ያልታየው ሰውዬ ለአንቺ ነገ ይሆንሻል ብዬ አላስብም። አንቺም ደግሞ ለሷ አትሁኚ። ምክንያቱም እየተንዘላዘልሽ ባልሽ አለ የልጅ እናት ነሽ እና ድራማም ቢሆን የምታመጡት ነገር ያስጠላል እንጂ የእናንተ እኮ ሁሉም ነገር እናውቃለን፣ ልጅ እንዳለሽ፣ ባል እንዳለሽ፣ ባለትዳር እንደሆንሽ፣ አብርሽን ደግሞ ለጥቅም እንደቀረብሽው። እውነቴ ነው የምልሽ ፈመሽ እኮ ምን አለን ግን ብታዩ ማለት ነው የራሱ ሕይወት ቢኖርበት እኔ በነገራችን ላይ በአብርሽ ጓደኞች በማናቸውም ማለት ነው እውነት የሆነ አንድ ጓደኛ ቆሞ እንኳን አብርሽ ተመለስ፣ ለትዳርህ፣ ይሄ ነገር ያስጠላል፣ ይደብራል፣ ተው ይሄን ነገር እኮ የምሰራው ነገር ያስጠላል የሚለው የለም። ትላንትና ራሱ ያኛው አዲሱ የመጣ ልጅ ምንድን ነው ያለው? አንተ አንቺ ትሬት ስላረክሹ፣ በቃ ምን ስላሹ እናመሰግናለን። መጥፎ ነገር እያዩ እኮ ነው አሁን ሄርሚላት የምትሰራው ነገር። ጥሩ ነገር ሆኖ ነው በመልካም ነገር ተገኙ ነው አመሰግናለው የሚባልበት ነገር ነው አይደለም። ምክንያቱም ይሄንን በሉ ያላቸው ነገር ስለሚሉ በእነሱም አልፈርድባቸውም። አንድ ጓደኛ እንኳን ትዳርህ ይሻልሃል የሚል የለም። ሲያጠፋ እንኳን አጥፍትሃል፣ አብርሽ በድልሃታል፣ ተው፣ ተጸጸት እንኳን አይሉትም። ተነስተ አንተ የሆነ ነገር ብላት የሆነ ነገር ከፈለገች ምን ሊላት ፈልጋችሁ ነበረ? አይ ሩታዬ፣ በጣም ይቅርታ አጋጣሚ ነው የመጡት። አጋጣሚ ነው ቤት ያደረችው። አጋጣሚ ነው እንደዚህ አቅፋኝ ተቀመጦች ሌላት ነበር የፈለጋችሁት? ወይስ ሩታ ከናንተ ተነስታ ጦርነት እንካ ሰላምታ እንደ በፊት ተናዳ ምናምን ቤት ለምን መጣች፣ ለምን ገባች እንድትል ፈልጋችሁ ነበረ? ሩታ እኮ ቦታም አልሰጠቻችሁም። እውነቴን ነው ሙላችሁ፣ እናንተን እንደውም ንቃችሁ ነው የሄደችው። እኔ የገረመኝ እንኳን አብረሽን ቸው ብለሽዋል ወይስ ይሏል። አይ በቃ ከሱ ጋር ቸው ብዬዋለሁ መልካም ጊዜ ይሉላችሁ ብላ ንቃቸው ነው ወጣችሁ ማለት ነው። እኔ በጣም ነው ያደነኳት። እውነቴ ነው የምላችሁ፣ ግን እነሱ የጠበቁት የነበረ ሌላ ነው። በአጋጣሚ አይደለም ሩታ የመጣችው። በነገራችን ላይ የሆነ ነገር አለ። ይሄ ካሊድ የሚባል ልጅ በሆነ ዘዴ አድርጎ ጠርቷት እዚህ መዘዝ ውስጥ እንድገባ አድርጓት ነው እንጂ እውነቴ ነው የምላችሁ፣ ይሄ አስባበት አቅዳበት በድንገት የተደረገ ነገር አይደለም። ሆነ ብለው ያደረጉት ነገር ነው። ምክንያቱም ወይም ሩታን ለማናደድ ሩታን እንደ በፊት ትናገራለች ለምን ባሌ ነው ምክንያቱም ከዚህ በፊት ከሁሉ ሰው የሆነ ነገር ሲያደርግ ባሌ ነው ከህይወቱ ውጪ እኔ ያለው እኔ እኮ ሚስቱ ነኝ እያለች ነበረ ጦርነት የምትፈጥረው ማለት ነው። ያንን ነገር ሊያደርጉ ነበረ እነሱ ሀሳባቸው ማለት ነው። ነገር ግን አልተሳካላቸውም። ሩታ አይታላቸውም፣ አላለቻቸውም ማለት ነው። እቃዋን ይዛ ላሽ ብላ እየሳቀች ሄደች ማለት ነው። እና የእናንተ ነገር መጨረሻቸው እንጃ አላቅም። በተለይ አብርሽ እኔ አላቅም። የአብርሽ ሁኔታ የአብርሽ ንግግር የአብርሽ ሳቅ እኔ እኔ ልጅቷ ጤነኛ ናት ብዬ አላምንም። ምክንያቱም የሆነ ነገር ሳታረገው እሱ መስሎታል እኮ ላብረሽ አሁን